ዛሬ አንድ እህቴ የገዛችሁን የአንገት ሀብል ይዤላችሁ ብቅ ብያለሁ አሰላሙ አሌይኩም ወራህመቱላ ወበረከቱ እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝዝት ይበል ሀገራችንን አላህ ሰላም ያደርግልን ዛሬ ቀኑ ሰኞ ነው ዲሴምበር አንድ ሁለት ሺህ ሀያ አምስት በዛሬ በሰኞ የቀን ውሎ ይዤላችሁ የመጣሁ ስድስት ግራም ነጥብ ዜሮ ስድስት የአንገት ሀብል ነው ማለት ነው ይህንን ወርቅ የገዛችው እህታችን የምትኖረው ሪያድ ነው። ነገር ግን የገዛችበት ቦታ ከሪያድ ወጣ ያለ አልአሳ የሚባል ቦታ ነው ማለት ነው። ከሴትዮዋ ጋር ለመዝናናት ሄደው እግረ መንገዷን የገዛችው። እንደምትመለከቱት ደረሰኝ አለው፣ ሁሉ ነገር አለው። ስሟም አለዚህ ጋር ስሟን አስጽፈናል ማለት ነው። ውዶቼ እዚህ አካባቢ ያላችሁ ልጆች እንሻላ ቁጥር ከፈለጋችሁ እሰጣችኋለሁም ሪያድም የምትፈልጉ እንሰጣችኋለን። እንሻላ ማለት ነው ሀባይብ። ከዛ ውጭ ግን የዚህ የወርቅ ዋጋ የሚገርማችሁ፣ ግራም ስንት ነው አልኩት። ያው በመስመር ነው እኔና እሷ እያወራን ያለ ነው። ደውላለኝ አናግሪው ብላይ ማለት ነው። በመስመር ሳናግረው ምን ቢላይ፣ ጥሩ ነው ግራም አራት መቶ አርባ ነው አለ። ልክ እኔም ሁልጊዜም እንደምነግራችሁ ማለት ነው። ትላንትም እሁድ ስለሆነ ልዩነት የለውም አራት መቶ አርባ ነው። እሺ ያልኩት ከዛ በ490 ሂሳብ አስብላታለሁ አለ። እንደ 490 እኮ ውድ ነው ስለው ያው ተከራከርኩት። 480 የመጨረሻ ላይ አልቀንስም አለ። አንድ ግራም በ480 ማለት ነው፣ ከመስነጊያ ጋር። እምቢ ሲል አልቀንስም ሲል አማራጭ ይሄ ብቻ ነው። ደህና ወርቅ ያለው ሌሎቹ የባሰናቸው ስትል እሺ በቃ። ምክንያቱም አንደኛ ስትመላለሽም የመሻወር አምሳ ሪያል ስከጅ አምሳ ስመጭ አምሳ በቀላሉ ትከፍል ያለሽ ያው እገዛለሁታል ሽግዥ አልኳት። እኔ እና እሷ አወራንና አናግሪ ዋለቼ ተከራከርኩት እንዳልኳችሁ ከዚህ ውጭ አልቀንስም አለ በአራት መቶ ሰማንያ ሂሳብ ሊያስብላ ስድስት ግራም ነጥብ ዜሮ ስድስቱን ተነጋገርንና ተስማማም ማለት ነው ውዶች። ይ ከተስማማም በኋላ እሷ ምን ቢያረግ ጥሩ ነው ሰውየው ዋጋው አራት ይቅርታ ሶስት ሺ ሶስት መቶ አርባ ሪያል ነው አለ። የዚህ የስድስት ግራሙ ነጥብ ዜሮ ስድስቱ ማለት ነው። እኔ አወጣውና ሳስበው ሁለት ሺ ዘጠኝ መቶ እንደዛ ነው የሚመጣው፣ ሳስበው ማለት ነው። እንዴት በአራት መቶ ሰማንያ ሂሳብ ተነጋግረን እንዴት አንተ ይህን ትላለክ? እኔ አንፈልግም አልኩት። አንፈልግም በቃ በዚህ ሂሳብ አይደለም። እኔ እኮ ሳስበው ይሄው ይሄው እንደዚህ መጣ ስለው እሱ ያለ ደረሰኝ ሊሸጥላት ማለት ነው አስባችሁታል። እኔ እንደዚህ ነው እንደዚህ ነው ባልለው ያለ ደረሰኝ በ3340 ሪያል ሊሸጥላት ነበረ። እኛ ጋር እኮ የተነጋገረው በፊት በ480 ነው ሂሳቡ የሚመጣው 2900 ሪያል 2900 ምናምን ሪያል 20 ሪያል ይሁን እንደዛ ነው የሚመጣው እና ከዛ ይሄን ያልኩ ጊዜ የደሪባ እኮ 15 ሪያል ጨምር ያለ ኋላ እሰቡት በኋላ ማለት ነው። ያለ ደሪባ ሽጥልን ስንለው እሱም ቢያለ ከጎን ያለው ደግሞ መሸጥ ፈለገ ማለት ነው። እሰቡት። እሱ ደግሞ አይሆንም ፖሊስ ምናምን እንትን ታለ ይይዘኛል አለ እና ጓደኛው አብሮት የሚሰራው መሸጥ እየፈለገ ይሄኛው ደግሞ በቃ ይከፍላሉ የሚለውን ስላሰበ አንተን አለልም አለ አልሸጥም። አለሙሄም ያለ ደረሰኝ በ3340 ሪያል ሊሸጥላት ያለውን ከደረሰኝ ጋር ስሟን አስጽፈን በ3340 ሪያል እንደገና ገዛ ነው ማለት ነው። ይሄ እንምላችሁ ምንድን ነው ዝምታላችኋቸው ደረሰኝ ራሱ አይሰጧችሁም። መጠንቀቅ አለባችሁ። አታለው ቢሆንም ራሱ ውድ ነው። እንደዚህም ሆኖ ውድ ነው። ያው እሷ ከሴትዮዋ ጋር ስለሄደች እግረ መንገዷን ስለሆነ የመሻወርም ስለሌለባት ነገር ግን ይቀንሳል ብላብት እንደገና ተመልሳ ቤቷ ሌላ ቀን ብትሄድ አንደኛ እኛ ያበሻ መሻወሮች ወይ አምሳሪያል ወይ ተባሪያል ነው የሚሏት። ስከስ መጣ በቀላሉ መቶ ሪያል ትከፍላለች። ያው ኑ ምንም ልዩነት የለው በሚለው ተነጋገርና ይህንን ከፍላ ተመለሰች ማለት ነው ውዶች፣ ሀብሉን ብቻ የልብ ቅርጹን ከአሁን በፊት ስላላት ነው ያደረገችው እንጂ ይችን በፎቶ የምትመለከቷትን ሀብሏን ነው የገዛችው። ሀብሏ ቆንጆ ናት እንደምታዋት ማለት ነው። ሌላው ደግሞ ወደ 32 ነው 33 ግራም ወርቅ አለኛ ላይ ያው ፎቶ ላይ ያሳይቻችኋለሁኝ። ባለፈው ሂጅ ሂጅ ሳሳየው ወደ 13 ሺህ ሪያል ሰጡኛ ላይ። እንግዲህ እሰቡት ምን ያክል እንዳተረፋት። በደህናው ጊዜ ውድ ባልሆነ ሰዓት ነው የገዛችውና በጣም ነው አልሸኩትም እንጂ ያተረፈኝ እያለች ነበረ። እና ውዶቼ አሁን ይሄን ድጋሜ ነው የገዛችው። ወርቅ አያተርፍም ለምትሉ ልጆች በደንብ ነው የሚያተርፈው። እጃችሁ ላይ ብር ካላችሁ አትሞኙ፣ ግዙና አስቀምጡት ማለት ነው። ስለዚህ ያተርፋል ወርቅ ምን ጊዜም ቢሆን።